ሰላም ጤና ይስጥልኝ። ውድ የጣና ሳተላይት ቲቪ ጣና ግንባር የአርበኞች መስመር ፕሮግራም ተከታዮች እንደምናላችሁ። በዛሬው የጣና መስመር ፕሮግራማችን ይዘን የመጣነው በአማራ ፋኖ ሕዝባዊ ድርጅት የጎጃም እዝ ዋና ቃል አቀባይ የሆኑትን አርበኛ ይታያል ጌታቸው ነው። አርበኛ ይታያል ጌታቸው እንኳን አደረሰ እንደምን አለ። እንኳን አብሮ አደረሰን። አመሰግናለሁ። እሺ አመሰግናለሁ። እስኪ በመጀመሪያ ራስህን ለአድማጭ ተመልካቾቻችን አስተዋውቀልን እና አጠቃላይ እንግዲህ በአማራ ፋኖ ህዝባዊ ድርጅት ጎጃም እዝ እየተከናወኑ ያሉ እንደዚሁ ያሉ ወታደራዊና እንደዚሁም ፖለቲካዊ ተግባራቶችን ብትገልጸልን። አመሰግናለሁ። ፋኖ ይታያል ጌታቸው እባላለሁ የአማራ ፋኖ ህዝባዊ ሰራዊት ጎጃምዝ ቃል አቀባይ ነኝ። በመጀመሪያ ማስተላለፍ የምፈልገው ለመላው የክርስትና እምነት ተከታይ በተለይም ደግሞ በዚህ ሰዓት አማራነት ወንጀል ሆኖባቸው በጨለማ እስር ቤት በግዞት የሚኖሩ እትብታቸው ከተቀበረበት ቦታ መኖር አይቻላችሁም ተብለው ከቀያቸው ተሰደው ከወገን ርቀው በባዳ ሀገር የሚኖሩ ወገኖቻችን ሁሉ እንዲሁም በዚህ መራር ትግል የአማራ የተጋረጠበትን የህልውና እና አደጋ ለመቀልበስ በዱርና በጫካ እልህ አስጨራሽ ትግል እያደረጉ ያሉ ፋኖ ጓዶቻችንን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንግዲህ የአማራ ህዝብና እኛ ታጋዮች አሁን እያደረግነው ለምንገኘው የህልውና ትግል ዛሬ እያከበርነው ያለው የትንሣኤ በዓል ዋነኛ ምሳሌው ነው፣ ዋነኛና አይነተኛ ምሳሌ የሚሆን ነው። እንደሚታወቀው ዛሬ ትንሣኤ በዓል ከመድረሳችን በፊት የጌታችን የመድኃኒታችን የኢየሱስ ክርስቶስን የተቀበለውን ስቃይና መከራ ላለፉት አምስት በስሙን ሕማማት አምስት ቀናቶችን አዘክረን አልፈናል። የአማራ ህዝብም ላለፉት አምስት አስርት ዓመታት የማያባራ የዘር ፍጅት እየተፈጸመበት ግፍና መከራ እየወረደበት ይገኛል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በታምራቱና በአስተምሮቱ እውራንን በማብራቱ ሙታንን በማስነሳቱ በደዌ የተመቱትን አልጋቸውን አሸክሞ በመስደዱ ለመስቀል ደርሷል ማለት ነው። የአማራ ሕዝብም ኢትዮጵያ የምትባል ሀገረ መንግስትን ራሱን አቅልጦ ሰርቶ ሰፊ ግዛት ያላት በምስራቅ እስከ ማዳጋስካር በሰሜንና በምዕራብ እስከ ምስርና እስከ ኖቢያ ዳርቻ ድረስ በደቡብ ደግሞ እስከ ኒያንዛ ባህር ድረስ ሰፊ ግዛት ያላት የቀይ ባህርን ኃይል በመዳፏ የጨበጠች ገናና የነበረች በዓለም ዘንድ የተከበረች ሀገር አድርጎ በተለያዩ ዘመናት ከውስጥም ከውጭም የሚነሷባትን ጠላቶቿ ሁሉ በአራቱን ማዕዘን ላይ ቀብሮ አጥንቱን ከስክሶ ደሙን አፍሶ ሀገርን ከነክብሯ ህዝቦቿን ከነነፃነቱ ለዚህ ትውልድ በማቆየቱ አሁን ዝርየው እንዳይኖር በምድር ተቀበዝባዥ እንዲሆን ተፈርዶበታል ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙሩ ከእግሩ ስር ቁጭ ብሎ የተማረ ወንጌልን፣ ታምራትን፣ ገቢረ ታምራትን ክርስቶስ ሲሰራ ያየ ደቀ መዝሙሩ በሰላሳ ብር አሳልፎ ለሰቃልያን ሰጥቶታል። የአማራ ህዝብም በተለይ በቅርብ የሀገሪቱ ታሪክ በተከታታይ የተነሱ መሪዎች አምባገነን ሲሆኑ ጭቆናን ሲያበዙ በሳት ተፈትኖ መደባዊና ስርዓታዊ ትግል አድርጎ የአማራ ህዝብ ለሀገር እንበጃለን የሚሉ የሚገዘቱትን ደግሞ ወደ ዙፋንና በትረስልጣን ካስጨበጣቸው በኋላ የፖለቲካዊ ክህደት እየተፈጸመበት ተከታታይ ግፍና መከራ ላይ ቆይቷል ማለት ነው። በአንድም በሌላም መልኩ የአማራ ህዝብ አሁን እያደረገው ያለው የህልውና ትግል ዛሬ ከምናገብረው ከትንሣኤ በዓል ጋር ዋነኛ ምሳሌው የሚሆን ነው። አስቀድሜ እንዳልኩት በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። በሌላ በኩልም ደግሞ ይታወቃል እንግዲህ በዚህ በዓል ሌላ ደግሞ መራር የሆኑ ሁኔታዎችን ነው በተለይ ጎጃም አካባቢ ላይ እያስተናገደ ያለው በዚህ ሳምንት በእናርጅ እናውጋ ወረዳ ላይ ገደብ አካባቢ ላይ 120 በላይ የሆኑ ንጹሃን በፋሽስታዊ ስርዓት የድሮን ጭፍጨፋ ህይወታቸው አልፏል። በተለይም በአማራ ፋኖ በጎጃም በሚገኘው በመብረቁ ተፈራ ብርጌድ ታላቅ ተጋድሎ ሲያደርግ የነበረ ትግሉን ወደፊት ሲያመጣ የነበረ የብርጌዱና የክፍለ ጦር አመራር የነበረ ጓዳችን ፋኖ መንበር ከሁለት ቀን በፊት በባለፈው አርብ ተሰውቷል። በአጠቃላይ በዚህና በሌሎች በአሁኑ ሰዓት ላይ በአማራ ህዝብ እየተፈጸመ ያለውን ግፍና መከራ በዚህ አጋጣሚ በእዛችን ስም የተሰማንን ጥልቅ ሀዘን ለህዝባችን መግለጥ እንፈልጋለን። አመሰግናለሁ። እንግዲህ ይሆኖ እያለ በጎጃም አካባቢ ሰሞኑን በርካታ በንጹሐን ላይ ያነጣጠሩ ጥቃቶችም ተፈጽመዋል። እንግዲህ በዚህ በአንድነቱ ዙሪያም የአማራ ፋኖ በጎጃም እና እንደዚሁም በእናንተ የአማራ ፋኖ ህዝባዊ ድርጅት ጎጃም እዝ ላይ ችግሮች በአንድ አለመስራት ችግሮች አሉ። እነሱን በአንድ አለመስ ያልሰራችሁባቸው ምክንያቶች የምትገልጽልን ነገር አለ የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝ ድርጅታችንም ሆነ የአማራ ፋኖ ህዝባዊ ድርጅት አፋድ ለአንድነት እስካሁን እስከ እስከደረስንበት ሰዓት ድረስ ያልከፈልነው ዋጋ የለም። በተለይ በወንድሞቻችን በአማራ ፋኖ በጎጃም ተከታታይ የሆኑ ማጥቃቶች ሲደረጉብን፣ ነገም ህዝባችን ፊት ላይ በክብራት ይዘን ነው የምንቆመው። ለአንዳንዶቹ ደግሞ ምናልባት የታሪካቸው ጥቁር ክፍል ሆኖ የሚታይ በእርስ በርስ ጦርነት በሚደረፉት ጉት ቃታ መሰሳብ የአማራ ፋኖ ህዝባዊ ሰራዊት ጎጃምዝ እስካሁን ድረስ ነገሮችን በሆደ ሰፊነት አንድም ፋኖ ተብሎ ጫካ የገባ ኃይል በየትኛውም ማሰላለፍ ይኑር በየትኛውም የሀሳብ ልዩነት በኛ ምክንያት ህይወት እንዳይጠፋ ብዙ መስዋዕትነቶችን ስንከፍል ቆይተናል። አሁንም በዚሁ ልክ እንቀጥላለን። ነገር ግን እንደሚታወቀው የአማራ ህዝብ ጠላቶቹ ብዙ ናቸው፣ ከውጭም በዚህ ኃይል በተለይ አሰላለፍ የሐሳብ ልዩነቶች በሐሳብ ብቻ በሐሳብ የበላይነትና በጠረጴዛ ብቻ መፈታት ሲገባቸው በአንዳንድ ወንድሞቻችን ላይ ትግሉን በማይመጥን መልኩ ትግሉን ወደኋላ በሚጎትት መልኩ ድርጊቶች ሲፈጸሙ እኔም አስታውሳለሁ። በሚዲያም ተከታታይ ወተን ተናግረናል። ምናልባት ይሄ የእርስ በእርስ መጠፋፋት ለስርዓቱ እና ለዚህ ፋሽስታዊ ስርዓት የአማራን ደግሞ የግፍና መከራ ሌሊት ያስረዝማል እንጂ የሚጠቅም ነገር አይደለም እያል ብዙ ነገሮችን ስንወጣ ስንወርድ ቆይተናል። ነገር ግን በጎነት የለም። ካሳለፍናቸውም የሀገሪቱ ታሪኮች በተለይም በመይሶ እና በኢሃፓ ላይ የተፈጠሩ በሁለቱ መካከል ላይ በእርስ በርስ መጠፋፋት አምባገነን የሆነ የደርግ ስርዓት ረጅም ሰዓት ስልጣን ላይ እንዲቆይና ሕዝብ ግፍና መከራ እንዲቀበል በኋላም የሚመጣው ስርዓት ደግሞ ለሀገሪቱ የማይመጥን ለአንድ ብሔር የቆመ ሀገሪቱን ወደ ድህነት አሮንቋና ወደ ችግር ከቶ ያለፈ ስርዓት ነው። ስለዚህ ያ የሁለቶቹ ክፍተት አንዱ አካል እንደሆነ እንረዳለን። ብዙ ጊዜ በእርስ በርስ በመጠፋፋት አንዱን አንዱ በመብላት የአማራን ትግል ልናራምድ አንችልም። በባለፈውም እንደምታውቀው ተስፍሽ ጎንደር ላይ የተፈጸመው በጄኔራል በኩል ላይ የተፈጸመው ግፍ በሽምግልና በማታለል ከጀርባ ወግቶ ጄኔራል ከፍ ያለው ደሴ ያን የመሰለ የቁርጥ ቀን የአማራ ቁርጥ ቀን ልጅ እንድናጠው ተደርጓል። በየትኛውም ምንዛሬ ብንመነዝረው፣ በየትኛውም ትርጉም ብናየው የአማራ ጀግኖችን የአማራ አሉ የሚባሉትን በመግደል መቼም የአማራን ነጻነት ማንጣት አይቻልም ብለን እናምናለን። ስለዚህ እኛ ብዙ ነገሮችን እያደረግን ነው። ብዙ ሳቦታቾች ይሰሩብናል። ብዙ ችግሮች ይፈረ አንድ በኩል ከቀጠነው ከጎጃም ቀጠና አስወጥተናቸዋል፣ ጠርገናቸዋል ይላሉ። በአንድ በኩል ደግሞ ይከሱናል እኛ ትግላችንን እያጠናን ወቅቱን በሚመጥን ሁኔታ ባለው ያለው አጠቃላይ ያለው ነገሮችን እየገመገምን እያስተካከልን አሰላለፋችንን ስርዓት ባለው የአማራ ህዝብ ጥቅም ሊያመጣ በሚችል መልኩ እያመረራምር እንገኛለን ማለት ነው። አመሰግናለሁ። አርፋኖ ይታያል። በመጨረሻም አማራ ህዝብ ለትግሉ ደጋፊዎች እንዲሁም አጠቃላይ ለማህበረሰቡ የምታስተላልፈው መልእክት ካለ አስተላልፍና እንሰነባበት። እሺ፣ በድጋሚ አመሰግናለሁ ለህዝባችን የማስተላልፈው መልእክት ትግሉን በጥንቃቄ እና በንስር አይን ሊመለከተው ይገባል። ብዙ መስዋዕትነት የከፈለበት ነው። የአማራ እናት ብዙ ጀግኖችን ቀብራለች። የአማራ ነጋዴዎች ኢኮኖሚያቸው ደቋል። የአማራ አርሶ አደር በአሁኑ ሰዓት ላይ እየመጣለት ያለ ምርትና ምርታማነትን ሊያሳድግበት የሚችል አቅርቦቶች አይደለም እየቀረበለት ያለ። የአማራ ገበሬ በዚህ ሰዓት እየቀረበለት ያለ ዲሽቃ ድሮን ነው እየቀረበለት ያለ የአማራ ገበሬ መስኖ ለሚያለማበት ጄኔሬተር፣ ለግብርና መካናይዜሽን የሚያሳድግበት ኮምባይነር፣ ትራክተር አይደለም እየቀረበለት ያለ። ታንክ፣ ከባድ የሆኑ አገርን ሊያወድሙ የሚችሉ ነው እየቀረበለት ያለ። ስለዚህ ሁሉም የአማራ የህብረተሰብ ክፍል በዚህ ትግል ላይ መስዋዕትነት ከፍሏል። መጀመሪያ ይህን ማመን ያስፈልጋል። እኛ ከምናደርገው በላይ ፋኖ ውጭ ከሚታገለው በላይ አርሶ አደሩ፣ ነጋዴው ዛሬ ብዙ መስዋዕትነት እየከፈለ ነው ያለ። ዋጋ የከፈለበት ትግል ነው ይሄ ትግል። ደግሞ ከግብ መድረስ አለበት። የአማራ የመከራ ሌሊት ማጠር አለበት። ዛሬ ከአምስት ሚሊዮን በላይ የሆነ ሕፃናቶች ከትምህርት ገበታ ውጭ ናቸው ያሉ። ይህንን ትግል በአጭር ጊዜ ደምድመን ሕዝባችን ወደነበረበት ሰላምና ወደነበረበት የስራ መስክ ተመልሶ በተሻለ ነገር እንዲደርስ ይህንን ትግል በተለይ የበግ ለምድ ከለበሱ ከነጣቂ ጠቁላዎች ሊጠብቀው ይገባል። ትግሉ የመጠለፍ አዝማሚያ የሚያሳይበት አንዳንድ ቦታ ላይ አለ። ያልሆኑ ነገሮች እርስ በእርስ በመጠፋፋት ላይ እየተመሰረተ አፈሙዝና ምላጭም ወደ ጥላት ሙሉ እንቅስቃሴም ወደ ጥላት ከማድረግ ይልቅ ወንድምንና ለትግሉ የቆመን ኃይል መጥለፍ ላይ ይታያል። ይህንን ህብረተሰቡ በቅርበት ሊከታተለው ይገባል። ራሱን ከችግሮች በአሁኑ ሰዓት ላይ የፋሽስታዊ ስርዓት ተስፋ በመቁረጥ የማይጠቀመው የማይቆፍረው ጉርጓድ የለም። እንደሚታወቀው ከፍተኛ የሆነ ድሮን እየዘነበበት ነው ያለ ከፍተኛ የሆነ ጭፍጨፋ ነው እያስተናገደ ያለ። በዚህም በኩል ጥንቃቄ መደረግ አለበት። በተለይ ስብሰባ በሚደረጉ ሃይማኖታዊ በዓል በሚደረጉበት ቤተ ክርስቲያን፣ እንደዚህ የሃይማኖት አስተምህሮት በሚደረግበት ሁሉ ጥንቃቄ በተደረገ መልኩ ህዝቡ ራሱን በዚያ ልክ ማስኬድ አለበት። ትግሉም መደገፍ አለበት። በአንዳውን መንጥሮ ማውጣት አለበት፣ መታገል አለበት። ወደ አንድ የማይመጣን ትግልን ወደኋላ ሊገትት የሚችልን ኃይል ሁሉ ህብረተሰቡ በንቃት እየተከታተለ በትግሉ ላይ አስተዋጽኦ ሊያደርግ ይገባል ማለት እፈልጋለሁ። ስለነበረን ሰዓት አመሰግናለሁ። አርበኛ ይታያል ጌታቸው፣ ለጣና ሳተላይት ቴሌቪዥን ጣና መስመር የአርበኞች መስመር ፕሮግራማችን ቀርበህ ሰፊ ማብራሪያ ስለሰጠህን ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም በዓል።